ከጎንደር ከተማ እጅግ አስደንጋጭ የሆነ ክስተት ተደምጧል። በጎንደር በርካታ ሰዎች መገደላቸው ተነገረ። ጠቅላይ ሚኒስትር አብይ አህመድ በንግግራቸውና በተግባራቸው እየቀረበባቸው ያሉ ትችቶችን በርክተዋል። ጠቅላይ ሚኒስትር አብይ አህመድ በ2010 በፓርላማው ፊት ቀርበው የሚመሩትን መንግስት የ2001 የጸረ ሽብር አዋጅን መሰረት በማድረግ በዜጎች ላይ ማሰቃየት እንደሚፈጽም ያመኑ ሲሆን ይህም እንዳልተለመደ ኃላፊነት መውሰድና የለውጥ ቃል ኪዳን ተደርጎም ታይቷል። ዛሬ ያ ተስፋ ተሰብሮ በአዲስ ህግ የተተካ ሲሆን ይህም መሰረታዊ የጭቆና መሳሪያዎች የሚመልስ ብቻ ሳይሆን የሚያጠናክር በመሆኑ የለውጥ መስኮቱ ሙሉ በሙሉ መዘጋቱን የሚያሳይ ነው ተባለ። ነገሩ እጅግ እየተካረረ ቀጥሏል። ህዝቡ አደባባይ ለሰልፍ ወጥቷል። በተቃውሞ ሰልፉ ላይ ምን ተፈጠረ የሚለውን በስፋት የምንመለከት ሲሆን በሌላኛው መረጃችን ደግሞ ዶክተር ቴድሮስ አድህኖ አሳዛኝ መረጃን አጋርተዋል። እኝህን መረጃዎች በዝርዝር እሳታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን። በመላው ዓለማት የምትገኘው ወደ ታርጌት ኒውስ ቤተሰቦች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 ጠቅላይ ሚኒስትር አብይ አህመድ በ2010 በፓርላማው ፊት ቀርበው የሚመሩት መንግስት የ2001 የጸረ ሽብር አዋጅን መሰረት በማድረግ በዜጎች ላይ ማሰቃየትን እንደሚፈጽም ያመኑ ሲሆን ይህም እንዳልተለመደ ኃላፊነት መውሰድና የለውጥ ቃል ኪዳን ተደርጎም ታይቷል። ዛሬ ያ ተስፋ ተሰብሮ በአዲስ ሕግ የተተካ ሲሆን ይህም ስራሳዊ ጭቆና የሚመልስ ብቻ ሳይሆን የሚያጠናክር በመሆኑ የለውጥ መስኮቱ ሙሉ በሙሉ መዘጋቱን የሚያሳይ ነው። ባሳለፍነው ሳምንት ሰኔ 10 ቀን 2017 2017 ዓ.ም በወንጀል የተገኘ ንብረትን ህጋዊ ማስመሰል እናም ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ አዋጅ ማሻሻያ በህዝብ ተወካዮች ምክር ቤት ጸድቋል። ይህ አዋጅ ጠቅላይ ሚኒስተሩ በአንድ ወቅትም ያወገዙትን መንግስታዊ ጭቆና የሚመልስ ብቻ ሳይሆን የሚያስፋፋም ጭምር ነው። ቴክኒካል በሆነ ቋንቋ ተሸፍኖና በአስፈላጊ የብሔራዊ ጥቅም ደረጃ የተቀመጠው አዋጁ ትርጉም ያለው የፍትህ አካላት ስልጣንን በመገደብ ለጸጥታ ኃይሎች ሰፊ ስልጣን ይሰጣልም ተብሏል። በዋናነትም ተገቢ ሂደት የግዴትና ሰብአዊ ክብርን የሚሸረሽሩ ድንጋጌዎችን በውስጡ ይዟል። አንቀጽ 31 በሽፋን ምርመራ የሚደረጉ ሰዎች በአስገዳጅ ሁኔታ ለሚወስዱት እርምጃዎችም በህግ እንዳይጠየቁም ይፈቅዳል። ይህም ህጉን ከሌላ በማድረግ ተገቢ ያልሆኑ የምብት ሰቶች እንዲፈጸሙም ያደርጋል። አንቀጽ 32ና 33 ያለ ፍርድ ቤት ትእዛዝ የመረጃ ጠፋ ወይም ደግሞ ክትትል ማድረግ የሚፈቅዱ ሲሆን አንቀጽ 34 ደግሞ የፍርድ ሂደቱና የምስክሩ ማንነት በሚስጥር እንዲያዝ ይፈቅዳል። ይህም ተከሳሾች ከሳሾቻቸውን የ መጋፈጥ ወይም ሙሉ መከላከያ የማቅረብ መብታቸውን ይነጥቃል። አዋጁ ከዓለም አቀፍ ስምምነቶችና ቀድሞኑ ከተተቸው ከኢትዮጵያ አዋጅ ቁጥር 1176 እዝባር 212 የተወሰደ ግልጽ ያልሆነ የሆነ የሽብርተኝነት ትርጓሚ ያለው መሆኑም ሌላኛው አሳሳቢ ጉዳይ አድርገዋል። ህጉ በቀጥታ ወይም በተዘዋዋሪ ለጋራ ዓላማ እና ማስተዋጽኦ የሚሉ ቃላትን በመጠቀም ሰላማዊ እንቢተኝነት ተቃውሞን ወይም ደግሞ ፖለቲካዊ ተቃውሞን ለመያዝ የሚያስችል ሰፊ መረብም ይጥላል። አዋጁ ከግዛት ውጭ ዓለም በኢትዮ ኢትዮጵያ ውስጥም ይሁን በሌላ ቦታ ተደራሽነት ያለው መሆኑ የመብት ጥሰት ሊኖር እንደሚችልም የበለጠም ያሳያል። ይህ ከቀድሞ የተለየ አይደለም፣ የቀጠለ ነው እንጂ የሚሉ በርካታ አሴቶችም የተሰጡ ይገኛሉ። የተጠያቂነትና የገለልተኛ ግምገማ ጥሪ የህትመት አዲሱ አዋጅ የማይቀይር ወይም ደግሞ ጥያቄ ሊነሳበት የማይችል ነው የሚለውን አደገኛ ሀሳብም ይቃወማል። የፍትህ ሂደትን ሙሉ ኃይል የሚያዳክም ማንኛውም ህግ የኢትዮጵያ የህግ ማዕቀፍ አካል ሆኖ ሊቀጥል አይገባም የሚሉ ትችቶችም በእጅጉ ተበራ ተበራክቷል። ማሰቃየት እንደሚፈጸም ማመን ፍትህን ማስፈን አይደለም። ማሰቃየት ህጋዊ እንዲሆን ማድረግም ማሻሻያ አይደለም የሚሉ ትችቶችም ተበራክተዋል። ወደ ቀጣይ መረጃዎችን ስናመራ ዶክተር ቴዎድሮስ አድህኖ እጅግ አሳዛኝ ሆነ መረጃን አጋርተዋል። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናትና የጤና ባለሙያዎች የሆኑ አርባ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድህኖ ገለጹ። በጤና ዘርፉ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉ ዶክተር ቴዎድሮስ አድህኖ በኤክስ ገጻቸው ላይ አስፍረዋል። ኮርዶፋን በተሰኘችው ግዛት ምዕራባዊ ክፍል የሚገኘው አልሙጅላድ ሆስፒታል ባለፈው ቅዳሜ እለት ነው ጥቃት የተፈጸመው ሆስፒታሉ ሶስተኛ ዓመቱን በያዘው የሱዳን የእርስ በእርስ ጦርነት ተፋላሚ የሆኑት ጦሩና ፈጥኖ ደራሽ ኃይሉ ከሚፋለሙባቸው ግንባሮች መካከል በቅርበት ይገኛል የፈጥኖ ደራሽ ኃይሉ እንዲሁም ሁለት የሱዳን የሲቪል ድርጅቶች ጦሩን በሆስፒታሉ ላይ ጥቃት በመፈጸም ከሰውታል ጦሩ እስካሁን በቀረበበት ውንጀላ ላይ የሰጠው አስተያየት የለም በጦርነቱ በዳርፉር የደረሰው የዘር ማጥፋትን ጨምሮ በሀገሪቱ በሺዎች የሚቆጠሩ ንጹሃን ተገድለውበታል እንዲሁም በሚሊዮኖች የሚቆጠሩ ዜጎችም አፈናቅሏል ሁለቱም ወገኖች በሕክምና ተቋማትና ሰራተኞች ላይ የጦር ወንጀል በመፈጸም መከሰሳቸውን ቢቢሲ አረብኛ መረጃ አትቷል። በሙግላድ የሚገኘው አልሙጅላድ ሆስፒታል በአካባቢው አገልግሎት የሚሰጥ ብቸኛ የጤና ተቋም ነበር ሲልም የሱዳን ዶክተሮች ኔትወርክም አስታውቋል። በጥቃቱ ከተገደሉት ከአርባ በላይ ሰዎች ውስጥም ስድስቱ ሕጻናት እንዲሁም አምስቱ የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽሕፈት ቤት እሑድ ዕለት ገልጿል። በርካታ ሰዎች መጎዳታቸውንም ጽሕፈት ቤቱም አክሏል። ሆስፒታሉ ወሳኝ የሚባል የኩላሊት እጥበት ዲያሊሲስን ጨምሮ ሌሎች አገልግሎቶችን ይሰጥ እንደነበረ በሁለቱ ተፋላሚ ወገኖች የሚፈጸሙ ጥሰቶችን የሚመዘግበው የአደጋ ጊዜ የህግ ባለሙያዎችም ገልጿል። የሱዳን ዶክተሮች ኔትወርክና የአደጋ ጊዜ የህግ ባለሙያዎች ቡድን ቅዳሜ ሆስፒታሉ ላይ ለተፈጸመው ጥቃት ተጠያቂው የሱዳን ጦር መሆንንም ገልጸዋል። ኔትወርኩ ለጥቃቱ ምክንያት ጦሩ በአልሙጅላድ ሆስፒታል የሰፈሩ የፈጥኖ ድራሽ ኃይል ተዋጊዎችን ለመግደል በሚል እንደሆነም ተገልጿል። ፈጥኖ ድራሽ ኃይሉም ሆስፒታሉ ላይ ተዋጊዎችን አስፍሯል ስለመባሉ የሰ የሰጠው ምላሽ የለም። የሱዳን ጦርም የዶክተሮች ኔትወርክ ባቀረበበት ክስ ላይ ያለውም ነገር የለም። በአማራ ክልል ከጎንደር መተማ ከተማ ላይ መቃ በተባለች ስፍራ ታጣቂዎች ሰኞ ዕለት በፈጸሙ ጥቃት አስራ ስድስት አሽከርካሪዎች ተገድለው በርካቶች መክሰላቸውን መስማቱን ዋዜማ ዘግቧል። እንደ ራዲዮ ዘገባ በታጣቂዎቹ ከተገደሉት ሾፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎችም ታፍነው ተወስደዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በእሩምታ ተኩስ እንደሆነም የጠቀሰው የዋዜማ ራዲዮ ዘገባ የጥቃቱን ፈጻሚ ታጣቂዎች ማንነት ለጊዜው ባይረጋገጥም የፋኖ ታጣቂዎች ሰሞኑን በመተማ ወረዳ ከቅማንት ብሔረሰብ ታጣቂዎች ጋር የተኩስ ልውጥ ማድረጋቸውን ግን ምንጮች ነግረውኛል ሲል ነው መዘገቡን የተመለከት ነው። ወደ መጨረሻው መረጃችን ስናምራ የኬንያ ከተሞች በተቃውሞ ሰልፈኞች ተጥለቅልቀዋል። ከፖሊስ ጋር በተከሰተ ግጭትም አስር ሰዎችም ቆስለዋል። ኬንያውያን የፋይናንስ ሕግ ረቂቅ መነሻን በማድረግ የአገሪቱን ፓርላማ ጭምር ጥሶ የገባውን የጸረ መንግስት ተቃውሞ አንደኛ ዓመት ለመዘከር ሰኔ 18 ቀን 2017 ዓ ም በተለያዩ ከተሞች አደባባዮች ላይ ወጥተዋል። የኬንያ ፖሊሶችም በሺዎች የሚቆጠሩ ተቃዋሚዎችን ለመበተን አስለቃሽ ጭስም ተኩሰዋል። ባለፈው አመት የኬንያ መንግስት የቀረጥ ጭማሪ ለማድረግ መወሰኑን በተቃውሞ አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱት ተኩስ በትንሹ ስልሳ ኬንያውያን ሲገደሉ ሌሎች ሀያ ሰዎች እስካሁን የደረሱበት እንደማይታወቅም ዘገባዎች ያመላክታሉ። ማቾቹን ለመዘከርና የፖሊስን የኃይል እርምጃ ለመቀ ም ሰኔ 18 ቀን ናይሮቢ ውስጥ አደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተከሰተ ግጭትም እስከ ማርፈጃው ድረስ ቢያንስ አስር ሰዎች መቁሰላቸውም ተዘግቧል። ከመዲናይቱ በተጨማሪም ሞምባሳ፣ ኪሱም፣ ናኩሩሩ እናም ሌሎች ከተሞችም በተቃዋሚ ሰልፈኞችም ተጥለቅልቀዋል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንፃን፣ ቤተ መንግስቱንና ሌሎች የመንግስት ተቋማትን በሸዋማ ሽቦ አጥረው በጥብቅ እየጠበቁ እንደሆነም ተዘግቧል። ናይሮቢ ውስጥም ግጭቱ ከተቀሰቀሰ በኋላ የኬንያ ሚዲያዎች የተቃውሞ ሰልፉን በቀጥታ እንደ ያሰራጩ መንግስት ትእዛዝ ማስተላለፉም ተሰምቷል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን መስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።